በስሙ አብህ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የስማታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለው። እንደምን ሳደረሳችው አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ወደ ዛሬው ትምህርታችን ስንገባ ታዲያ ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለ ምንድን ነው የምናከብረው ስንል በዛሬቱ ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በግዕዝ በዕዝል፣ በአራራይ ዜማ ያስጌጣት የቤተ ክርስቲያናችን ሊቅ ማኅሌታ ቅዱስ ያሬድ የተሰወረበት ዕለት ነው። ለዚህ ነው ይህንን ክብረ በዓል የምናከብረው ማለት ነው። ታዲያ ይህንን ክብረ በዓል ስናከብር የተሰወረበት ዕለት ነው ብለን ብቻ ማለፍ ሳይሆን ቅዱስ ያሬድ ማን ነው? የስሙ ትርጓሜስ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህን አጠር አድርገን እንመለከታለን። ከቃሉ ትርጉም አንስተን ስንመለከት ያሬድ ማለት ምን ማለት ነው ስንል ያሬድ ማለት እንዚራ፣ በገና፣ መሰንቆ ማለት ነው። እነዚህ የዜማ መሳሪያዎች ሲሰሙ ሀሴትን እንደሚሰጡ ሁሉ የቅዱስ ያሬድም ዜማ ነፍስን የሚያስደስት አጥንትንም የሚያለምልም ነውና ይህ ትርጓሜ ተሰጥቶታል ማለት ነው። አንድም ደግሞ ያሬድ ማለት ምን ማለት ነው ስንል ያሬድ ማለት ቃሉ የዕብራይስጥ ቃል ሲሆን ትርጉሙ ተሰጠ ወይም ደግሞ ከአምላክ ማለት ነው። ታዲያ ሊቁ ቅዱስ ያሬድ ከማን ተወለደ? እናትና አባቱ ማን ናቸው? የት ተወለደ? እንደዚሁም ደግሞ በየትኛው ዓመተ ምሕረት ስተወለደ የሚለውን ስንመለከት፣ አዎ የሊቁ የቅዱስ ያሬድ እናቱ ታውክሊያ ወይም ደግሞ ክርስቲና ትባላለች። አባቱ ደግሞ ይስሐቅ ወይም ደግሞ አብድዩ ይባላል። እነዚህ ቅዱሳን ሰዎች እናታችን ቅድስት ክርስቲናና አባታችን ቅዱስ አብድዩ በትዳር ሲኖሩ ሳሉ አዎ የተባረከ ዱስ የሆነ ልጅን ወይም ደግሞ ፍሬን እግዚአብሔር አምላክ ሰጥቷቸዋል ማለት ነው። ታላቁ የቤተ ክርስቲያናችን ሊቅ ሊቁ ቅዱስ ያሬድ መቼ ተወለደ ስንል በሚያዝያ አምስት ቀን በአምስት መቶ አምስት ዓመተ ምሕረት አዎ ተወልዶልናል ማለት ነው ታዲያ አባቱ የአክሱም ጽዮን ቄሰ ገበዝ ነበረ። ቅዱስ ያሬድም ገና በልጅነቱ ወይም ደግሞ በሰባት ዓመቱ አባቱ በሞት ስለተለየው እናቱ ወደ ትምህርት ቤት ልታስገባው ስለፈለገች እንዲማርላት ስለፈለገች አጎቱ አባ ጌዴዮን ወደሚያስተምርበት አዎ፣ ቤተ ቀጢን ወይም ደግሞ ጉባኤ ቤት አስገብተዋለች ማለት ነው። ቅዱስ ያሬድ ግን ከሌሎች ተማሪዎች አንጻር በትምህርቱ ደካማ ነበረ። አባ ጌዴዮን አጎቱ ነው። ለቅዱስ ያሬድ አጎቱ ቢሆንም እንኳን ግን ለረዥም ዓመታት ቢያስተምረውም እንኳን ቅዱስ ያሬድ ሊረዳ አልቻልም፣ ሊገባው አልቻልም፣ ደካማ ነበረ። ለብዙ ዓመታት አባ ጌዴዮን አስተማረው። ነገር ግን ሊረዳው አልቻልም፣ ሊገባው አልቻልም። ስለዚህ ከዕለታት በአንደኛው ቀን አባ ጌዴዮን ቅዱስ ያሬድን ተቆጣው፣ እጅጉኑ ተበሳጨበት፣ መታው። ከዚህም በኋላ ታዲያ ቅዱስ ያሬድ ስለተመታ ሸሽቶ ፈርቶ ወጣ። ተስፋ ቆረጠ። ተበሳጨ። ከዚያም ተስፋ ቆርጦ ወጥቶ ወደ እናቱ መንደር እየተመለሰ ሳለ ረዥም መንገድ እየተጓዘ ስለነበረ አሆ በጉዞ ደከመው። ስለደከመው ከአንድ ዛፍ ስር ቁጭ አለ ከድካሙ ያርፍ ዘንድ። በዚያች ቅስፈት ግን ሕይወትን የሚለውጥ ነገር ተመለከተ። ምንድን ነው? በዚያች ዛፍ ስር ቁጭ ብሎ ተመልክቶ ሕይወቱ የተቀየረበት ምክንያት ስንል፣ አዎ፣ ከዚያች አንዲት ዛፍ ስር ለማረፍ ቁጭ ብሎ በነበረበት ሰዓት ላይ አንዲት ትል፣ አዎ፣ ተስፋ ባለመቁረጥ በመውደቅና በመነሳት ወደ ዛፍ ላይ ስትወጣ ተመለከተ። ልብ በለ ወገኖቼ፣ ሊቃውንት አባቶቻችን እግዚአብሔር አምላክ በአንድም በሌላም ያስተምራል፣ የሰው ልጅ ግን አያስተውልም እያሉ ይናገራሉ። እውነት ነው። እግዚአብሔር አምላካችን በብዙ መንገድ እኛን ያስተምረናል። በሰው ላይ አድሮ ሊሆን ይችላል። በልዩ ልዩ መንገድ እኛን ያስተምረናል፣ እኛ ግን አናስተውልም። ሊቁ ቅዱስ ያሬድ ግን አንድ ነገርን አስተዋለ፣ ተማረበት፣ ህይወቱ ተቀየረ። ምንድነው ስንል በዚያ ዛፍ ስር ቁጭ ብሎ አንዲትን ባለማቋረጥ ወደ ዛፍ ላይ ለመውጣት ጉዞን ታደርግ ነበረ። ዛፉ መጨረሻ ላይ ፍሬ ነበረ። ያንን ፍሬ ለመመገብ አዎ፣ ያቺ ትል ትወጣለች፣ ግማሽ ደርሳ ትወድቃለች። ትወጣለች፣ ትንሽ አልፋ ትወድቃለች። ለብዙ ጊዜ፣ ለስድስት ጊዜ እዛ ዛፍ ላይ ትወጣለች፣ ትወድቃለች፣ ትወጣለች፣ ትወርዳለች። ተስፋ ግን አልቆረጠችም ነበረ። ተስፋ ባለመቁረጥ ስትሆና ትወደቅ ትነሳ ነበረ። በሰባተኛው ግን ተሳክቶላት አዎ ዛፉ መጨረሻ ድረስ ወጥታ ፍሬን ለመብላት በቅታለች ማለት ነው። ልብ በሉ። ሊቁ ቅዱስ ያሬድ ይህንን የተመለከተው በዛ ዛፍ ስር ቁጭ ብሎ ያንን ሲመለከት ታዲያ ወዲያ ወደ ራሱ ሕይወት ቀይሮ አዎ እኔም ለብዙ ዓመታት ስማር ነበረ። ነገር ግን የተማርኩት ትምህርት ሊገባኝ አልቻለም። አባ ጌዲዮንን አስቆጥቸዋለሁ፣ አሳዝኛለሁ። ነገር ግን አዎ ተስፋ መቁረጥ የለብኝም። አንድ ቀን ይገባኛል። አንድ ቀን ይቺትን በሰባተኛ ወጥታ እንደተመገበች ሁሉ እኔም ደግሞ አንድ ቀን አዎ ሚስጥራት ሁሉ ተገልጸውልኝ ትምህርቱ ገብቶኝ አሁ ፍሬን አፈራለሁ ብሎ ይህንን አሰበ። ወደ አባ ጌዲኦን ተመልሶም ትምህርቱን ለመቀጠል ወሰነ። ልብ በሉ ወሰነ። ተስፋ መቁረጥን ትቶ ወደ መምህሩ ተመልሶ ለመማር ወሰነ። ኋላም ታዲያ ወደ አባ ጌዲኦን ሄዶ አባቴ ሆይ ይቅርታ አድርግልኝ፣ አለ። በድያለሁ፣ አጥፍቻለሁ፣ አለ። ለእኔ ስትል እንደተቆጣኸኝ፣ እንደገረፍከኝ አውቅ፣ ያለው አዎ፣ ብዙ አስቸግር ያለው። ነገር ግን አንድ ቀን እማራለሁ፣ ይገባኛል፣ ሚስጥር ይገለጽልኝ ይሆናል፣ ፍሬን አፈራለሁ። ስለዚህ ይቅርታ አድርግልኝ፣ የወደድከውን፣ የፈለግከውን ሁሉ አድርገኝ ብሎ አባ ጌዴዎንን ሄደው ይቅርታ ጠየቀው። ቅርታ ከጠየቀው በኋላ አባ ጌዴዎን አሁንም በድጋሚ እንዲማር ፈቀደለት። ከሌሎቹም ጋር እንደዚሁ ይማር ዘንድ ጀመረ። ታዲያ ትምህርቱን በሚገባ እየተከታተለ ሳለ አስቀድሞ አልገባ ያለው ትምህርት ተገልጾለት፣ ብዙ ምስጥራት ተገልጾለት ብሉ ኪዳንንና አዲስ ኪዳንን ተምሮ አጠናቀቀ። አዎ ማጠናቀቅ ብቻም ሳይሆን ደግሞ በአጎቱ ወንበር ተተክቷል ማለት ነው። ተተክቷል ማለት ምን ማለት ነው? አጎቱ ሲያስተምርበት ወይም ደግሞ አባ ጌዲዮን ሲያስተምርበት በነበረው ጉባኤ ቤት ላይ እርሱ ተተክቶ ማስተማር ጀመረ ማለት ነው። ልብ በሉ። ከመማርም አልፎ ማስተማር ጀመረ። በፊት አልገባ ብሎት የነበረው ሚስጥር ሁሉ ይገለጽለት ጀመረ። ያ ሁሉ ሚስጥር አትገለጸውለት። አዎ ማስተማር ጀመረ ማለት ነው። ልብ በሉ። ታዲያ ማኅሌታዊ ቅዱስ ያሬድ ሰማዊ የሆነው ዜማ ተገለጸለት፣ በሶስት የዜማ ስልት። አዎ ግዕዝ፣ እዝል፣ አራራይ በተባሉ የዜማ ስልት፣ በስምንት የዜማ ምልክቶች ድርሰቱን ደርሷል ማለት ነው። ድርሰቱ ስንት ናቸው ስንል አምስት ናቸው። እነዚህን አምስቱን ድርሰቶቹን አዎ በሶስት የዜማ ስልት ነው የደረሳቸው ግዕዝ እዝል አራራይ በተባሉ የዜማ ስልት ማለት ነው። በስምንት የዜማ ምልክቶች ማለት ነው። እነዚህ አምስቱ የቅዱስ ያሬድ ድርሰቶች ምንድናቸው ስንል ድጓ፣ ጾመ ድጓ፣ ዝማሬ መዋስትና ምዕራፍ ይባላሉ። እነዚህን አምስት ድርሰቶች በግዕዝ በእዝል በአራራይ የዜማ ስልት ደርሶልናል ማለት ነው። ልብ ብሉ ታዲያ እነዚህን የዜማ ስልትና እነዚህን ድርሰቶች እንዴት ሊደርስ ቻለ እነዚህን የዜማ ስልቶችስ ከየት ሊያመጣው ቻለ የሚለውን ደግሞ ልናውቅ ያስፈልጋል። ይህንንም ደግሞ መጽሐፈ ስንክሳራችን ግንቦት 11 ቀን ላይ የተመዘገበው ቃል አዎ፣ በደንብ በሚገባ ያስረዳናል ማለት ነው። ይህን ደግሞ አጥር አድርገን ስንመለከት፣ አዎ፣ በዚያ ሊቁ ቅዱስ ያሬድ በነበረበት ዘመን ላይ በዚያ ወራት ላይ ልክ እንደዛሬው በከፍተኛ ቃል የመዝሙር ማኅሌት የለም ነበረ በትሑት እንጂ ማለት ነው። ታዲያ እግዚአብሔር አምላክ መታሰቢያ ሊያውቁምለት በወደደ ጊዜ ከኤዶም ገነት ሶስት አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነርሱ ጋር ይዘውት ወደ ሰማይ ወጥተዋል ማለት ነው። ሊቁ ቅዱስ ያሬድን ሊቁ ቅዱስ ያሬድ ታዲያ ወደ ሰማይ ከወጣ በኋላ በዚያም ሃያ አራቱ ካህናተ ሰማይ የሚያመሰግኑበትን መኅሌታቸውን በሚገባ ተማረ። ልብ በሉ። ሃያ አራቱ ካህናተ ሰማይ ሃያ አራት ሰዓት ያለማቋረጥ ቅዱስ ቅዱስ ቅዱስ እያሉ እግዚአብሔር አምላክን ያመሰግናሉ። አዎ ዕጣን ያጥናሉ። ሃያ አራቱ ካህናተ ሰማይ በዜማ እግዚአብሔር አምላክን ያመሰግናሉ። ሊቁ ቅዱስ ያሬድ ታዲያ በዚያ ተነጥቆ ወጥቶ ሃያ አራቱ ካህናተ ሰማይ እግዚአብሔር አምላክን ዘወትር ያለማቋረጥ የሚያመሰግኑበትን መሐሌታቸውን በሚገባ ተማረ። ያንን ከተማረ በኋላ ታዲያ ወደ አኗኗሩ ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሦስት ሰዓት ላይ ገባ። ሦስት ሰዓት ሲሆን ወደ ቤተ ክርስቲያኑ ከገባ በኋላም ታዲያ በታላቅ ቃል እንዲህ እያለ ይናገር ዘንድ ጀመረ። ምን አለ ስንል ሃሌሉያ ለአብ ሀሌሉያ ለወልድ ሀሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት አዎ የድንኳንን አሰራር ለሙሴ አሳየው አስተማረው እያለ ሊቁ ቅዱስ ያሬድ ይናገር ዘንድ ጀመረ ማለት ነው። ልብ በሉ። ይህችንም ምስጋና ታዲያ አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ታዲያ ንጉሱም ንግሥቲቱም ጳጳሱም ካህናቱም ምእመናኑም ሕዝቡም ሁሉ በአንድነት ተሰብስበው ሊቁ ቅዱስ ያሬድ ከሰማይ የሚሰማውን ዜማ ሲያዜም፣ እንደዚህም ደግሞ የተገለጸለትን ሚስጥር ሁሉ ሲናገር፣ ሲያስተምር፣ አዎ ህዝቡ ምእመኑ ሁሉ ካህናቱም ጳጳሳቱም ነገሥታቱም ሁሉ ወደ እርሱ እየሮጡ መጥተው ቀኑን ሙሉ ሲሰሙት ዋሉ። ልብ በሉ። እዚያም በኋላ ታዲያ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመፀውና በፀደይ በአጾማትና በበዓላት በሰንበታትም እንዲሁም ደግሞ በመላእክት በዓል በነቢያትና በሐዋርያት በዓላት በጻድቃንና በሰማዕታት በደናግልም በዓል ሁሉ እንደሚገባ አድርጎ በሦስቱ ዜማ ድርሰቶችን ደርሶልናል ማለት ነው። ታዲያ በአንዲት ዕለትም ቅዱስ ያሬድ ከንጉሱ ገብረ መስቀል እግር በታች ቆሞ ሲዘምር ሳለ ንጉሱም ያሬድን ድምፅ እያዳመጠ ልቡ በተመስጦ ሆኖ፣ አዎ ተመስጦ ውስጥ ሆኖ ሳለ ንጉሱ የብረት ዘንጉን በያሬድ እግር ላይ ተከለው። ልብ በሉ፣ ከእርሱም ታዲያ ደምና ውሃ ፈሰሰ። ሊቁ ቅዱስ ያሬድ ግን ደምና ውሃ ከእግሩ እየፈሰሰ ንጉሱ ያንን የብረት ዘንጉን እግሩ ላይ ተክሎት ሳለ ዝማሬውን ወይም ደግሞ ማኅሌቱን እስከሚፈጽም ድረስ ምንም አልታወቀውም፣ አልተሰማውም ነበረ። ንጉሱም ደግሞ የቅዱስ ያሬድን ድምፅ እየሰማ ተመስጦ ውስጥ ስለነበረ የቅዱስ ያሬድ እግር ላይ ያንን በትር ወይም ደግሞ ዘንጉን መትከሉን አላወቀም ነበረ። ታዲያ ሊቁ ቅዱስ ያሬድ ዝማሬውን ወይም ደግሞ ማኅሌቱን በፈጸመ ጊዜ እግሩ ላይ በትር እንደተተከለ አወቀ፣ ተሰማው። ንጉሱ ገብረ መስቀልም ታዲያ ቅዱስ ያሬድ ዝማሬውን ዘምሮ ሲጨርስ፣ አዎ ከተመስጦ ወደ ራሱ በተመለሰ ጊዜ በእጁ የያዘውን በትር ወይም ደግሞ ዘንግ የቅዱስ ያሬድ እግር ላይ እንደተከለ ተመለከተ። ይህንን ሲመለከት ንጉሱ አይቶ ደነገጠ፣ በትሩንም ከእግሩ ላይ ነቀለ። ከዚህም በኋላ ታዲያ ስለፈስሰው ደምህ የደምህን ዋጋ የፈለግከውን ለመነኛ አደርግልሃለ አለው። ንጉሱ ይህንን ሲለው ታዲያ ቅዱስ ያሬድ ላትከለክለኝ ማልልኝ አለው። ንጉሱም ምንም ነገር አልከለክልህም ደምህ ስለፈስሰ ለደምህ ካሳ የሆንህ ዘንድ የፈለግከውን ነገር ጠይቀኝ የፈለግከውን አደርግልሃለሁ፣ ብሎ ማለለት ንጉሱ በማለለት ጊዜ ሊቁ ቅዱስ ያሬድ እንዲህ አለ። ወደ ገዳም ሄጄ የመነኩስ ዘንድ አሰናብተኝ አለው። ንጉሱም ታዲያ ይህንን ሰምቶ ከመኳንንቱ ጋር እጅጉን አዘነ ተከዘ። እንዳይከለክለው ምሎለታል መሃላውን ፈራ። እያዘነም ታዲያ ሊቁ ቅዱስ ያሬድን አሰናበተው። ከዚህ በኋላ ሊቁ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ ሕይወት ማዕረግ የሆንሽ የሚለውን የምስጋና ቃል በሚናገርበት ጊዜ አዎ ክንድ ያህል ከምድር ከፍ ከፍ ይል ነበረ። በእውነት ክብር ለአምላካችን ይሆን። ይህንን የምስጋና ቃል ሲናገር አንድ ክንድ ያህል ከምድር ከፍ ይል ነበረ፣ በአየር ላይ ልብ በሉ። ከዚህ በኋላ ታዲያ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያው ፈጸመ። እግዚአብሔር አምላክም ስሙን ለሚጠራ መታሰቢያውን ለሚያደርግ ታላቅ ቃል ኪዳንን ሰጠው። ያንን ታላቅ ቃል ኪዳን ሊቁ ቅዱስ ያሬድ ተቀበለ። ደብረሃዊ ከተባለው ተራራ ላይ በምናኔ ሕይወት ብዙ ዓመታትን ካሳለፈ በኋላ በጸለምተ ዋሻ በዛሬቱ ዕለት ግንቦት 11 ቀን በ571 ዓ ም ተሰውራል ማለት ነው ስለዚህ ዛሬ የምናከብረው ሊቁ ቅዱስ ያሬድ የተሰውረበትን እለት ነው። ይህንን ታዲያ ስናክብር ደግሞ ሌሎችም ስለምን እንደሚከበር አውቀው ያከብሩ ዘንድ የተማርነውን ልናስተምር ያውቅነውን ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምርን ቢሆን ኖሮ እኛ ያውቅነውን አሳውቅን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ብዙ ሰዎች ሰው ቅዳሴ ስላስቀደሰ ያስቀድሳሉ፣ ግን ስለ ቅዳሴው ምንነት አያውቁም። ብዙ ሰዎች ሰው ንግስ ስላነገሰ ሄደው ያነግሳሉ፣ ግን ስለምን እንደሚያነግሱ አያውቁም። ስለዚህ ሁሉንም እያንዳንዲቷን ስርዓት አውቀው ያደርጉ ዘንድ እኛ የምናውቃትን ሁሉ ላላወቁ እህት ወንድሞቻችን ልናሳውቅ ያስፈልጋል ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል መጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጭ ያኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምራዎች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አሰምረው ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምራዎች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራብ አርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን ይገፀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሆንልን የሰማ ነውነ በዘነ ልቦናችን ያሳደርብን ሰሚዎች ብቻ ሳንሆነ በሰማነው ቃል ሰላሳ ስልሳ መቶ የአማራ ፍሪያርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርግን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።